የተወዳጁ የአርት ባለሙያ ኮሜዲያን ወንድወሰን አውራሪስ የመጨረሻ መልእክትን በማስመልከት በርካቶችን እምባ ያራጨ ክስተት ሆኗል። ሰፈራችን ላይ ትንሽ የሐዘን ድባብ በዝቶ ነበረ። በጣም ሞት በዝቷል እኛ አካባቢ፣ እና ሰላም ጠና ስጠለን። ወድ የቻናል ተከታታዮች ይህ በጊዜ ኢንፎ ነው። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ነው። በዚሁ ቻናል በዋናነት በየጊዜው በየታይም የምጠበቁትን መረጃዎች ሊደመጡ የሚገቡ መረጃዎችን በዚሁ ቻናል ይዘንላችሁ ስለምንቀርብ ሳብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤለዋን ክፍት ያደርጉ ያን ሲያደርጉ ወደ አሁኑ የምለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስጨርሱ ላይክ፣ ሽርና ኮመንት በማድረግም ላልሰሙት እንዲዳረስ ያደርጉ እስከ መጨረሻው እንድታደምጡኝ በትህትና እጠይቃለሁ። ሞት ክፉና ጨካኝ ነው። አንጋፋውና እንቁ ተወዳጅ ለበርካታ ኢትዮጵያኖች የሳቅ ምንጭ የሆነው ሳቅ ኢትዮጵያንን የራቀበት ሰዓት ላይ ሳቅ ምንጭ ሆኖ በመቅረብ በርካታ ኢትዮጵያንን ችግርን አስረስቶ በጦርነት በኑሮ የደከመውን ሕዝብ ሲያስፈነጥዝ የነበረው ጀግናና መልከ መልካም ብስቅም ብኮሳተረም የሚያምርበት ጥበብን በትክክል የኖረ ለጥበብ የተፈጠረ ሰው በማለትም በርካቶቹ ይገልጹታል። ኢትዮጵያ በታሪክ ከሀምሳ ዓመት ወይም ከመቶ ዓመት አንዴ የሚያገኛቸው የሳቅና የመኮሳትር ወይም በመኮሳትር የሚያምርበት በሁለቱ የሚያምርበት የጥበብ ሰው እንዳጣች ጀምር ነው። ምናልባት ከአምስት ዓመት ወይም ከመቶ ዓመት አንዴ በአርቱ ሙያ ላይ ካልመጣ በስተቀር እንደዚህ አይነት ሰው በቀላሉ እንደማይገኝ ጭምርም ነው። የወንድወሰን ኳሊቲ ይለያል በማለትም የጥበብ ባለሙያዎችና የአርት ባለሙያዎች ይገልጹታል። ሕዝብ ላይ የሚያቀርባቸው ነገሮች በጣም በርካታ ኢትዮጵያኖችን ትኩረት የሳበ ጉዳይ ሆኗል። ስቆም ያዝናናል፣ ተኮሳትሮም ያዝናናል። ፊልም ስራን ጥበብን በትክክል የኖረ ራሱን አዋሂዶ ለጥበብ የኖረ ሰው በርካታ ኢትዮጵያኖችን ያስደመመ ክስተትም ሆነዋል። በተለይ ኢትዮጵያውያን ስክሮል ማድረግ የሚከፍዳቸው ከፊልሙና ከኮሜዲ የወንድወሰን አውራሪስ ስራዎችን ነው። እንዲህ በማየትም ደስ ያሰኛቸዋል። ምን አይነት ተፈጥሮ ነው ምን አይነት የሚገርም ነገር ነው በማለትም ምን አይነት የሚገርም ተስጦና ሞገስ ያለው ሰው ነው በማለትም ነው። አንዳንዶች ሲያስቁ ወርዶ ይገኛሉ ከአቋማቸው፣ በህዝብ ዘንድ እንደ መውረድ አይነት ይደረግባቸው ወይም በህዝብ ዘንድ እንደዚህ አይነት አመለካከት ሁሌ እነሱን ሲያይ ሰው ቁም ነገር ትዝ አይለውም ሁሌ ሳቅ ብቻ ነው የእኛው ግን ቁም ነገርም ሳቅም ፈገግታው ራሱ ደስ ይላል ክብሩን ጠብቆ የሚያስቅ ከነ ክብሩ የሚያስቅ ሰው በማለት ነው በርካቶቹ የገለጹ ያሉት። አንዳንዶች ለማሳቂ ይጃጃ ላሉ ከራሳቸውም ከሰው ክብርም ወርዶ ይሰራሉ። ያኔ ያስቃሉ፣ ግን ለክብራቸው በጣም የማይመጠን ስራዎችን ይሰራሉ። እሱ ግን ባለበት እዛው ባለበት ክብሩ በጣም በሚገርም ሁኔታ ቀልዱ ራሱ እንደ ንጉሰ ነገስት ጫውታ የሚያምር ቀልደኞችን የሚመስል ቁም ነገርም ልክ በዛው ግርማ ሞገስ ያለው ሰው እንደሆነም በርካታ ኢትዮጵያኖች ገለጹት። ሞት ጨካኝ ነው፣ ክፉ ነው። በጣም የሚያሳዝነው የመጨረሻ ንግግሩ ነው። በርካታ ኢትዮጵያኖችን እንባ ያራጨው ልቤን ልቤን እያለ ማረፉ ሆስፒታል ተወሰደ፣ ህይወቱ አለፈ። ሞት ጨካኝ ነው። ሞት አሸነፈው፣ በሞት ተረታ። ይህ ታላቅ ሰው ከአምሳና ከመቶ ዓመት አንዴ መገኘት ለማግኘትም የሚከብድ አይነት ሰው የጥበብ ሰው በድርሰትም በፊልሞም ዓለም በሁሉም ነገር ለአርት የተፈጠረ አርትን የኖረ ሰው ታላቁ ኢትዮጵያዊ ዋርካ። የአገር ጉዳይ ሆኖ እንጂ በትውልድ አሜሪካ ወይም ወይም በእንግሊዝ አገር ብወለድ ኖሮ ዛሬ በቢሊዮን ዶላሮች ረብጣ መቁጠር የሚችል ታላቅ ሰው ነበር። ምክንያቱም የትወና ብቃቱ፣ ስለ አርት ክሬቲቪቲው ማይንዱ በጣም የላቀ እንደነበረ በርካታ የጥበብ ባለሙያዎች ይገልጹታል። ሰውን ያከብራል፣ ይወዳል፣ ፍቅር ነው። በጣም የሚገርመው በርካታ አርቲስቶችም እንባቸውን መቆጣጠሪያ ቃታቸው የፍቅር ሰው እንደነበረ፣ ቀርቦ ይረዳል፣ አብሮ ይበላል፣ አብሮ ይጠጣል። የኔ ብቻ የሚል አመለካከት የለውም። ገንዘቡ የሁላችንም ነው፣ አንድ ነን፣ ቤተሰብ ነን ብሎ ነው የሚያስበው። ቀርቦ ከሱ ጋር የኖረና የበላ የጠጣ ያስታውሷል በማለትም በርካቶቹ የገለጹ ናቸው። ንግግሩ ሁለሜናው የሚያምር መልከ መልካምና ሳቂታው ስኮሳተርም የሚያምርበት በማለትም ነው። እንደዚህ አይነት ሰው ኬት ይገኛል በማለት የአርት ባለሙያዎች አንጋፋና ትላልቅ ደረጃ ላይ የደረሱት ሰዎች ስለ እሱ ምስክርነታቸውን እጃቸውን በማንሳትም ነው ገለጹት። ቃላት ያጥረናል በማለት እጅግ ታላቅ አድናቆትን ሲገልጹለት ተስተውሏል። ተወዳጁ ኮሜዲያን ወንድወሰን አውራሪስ ሕልፈት የበርካታ ኢትዮጵያኖችን ልብ የሰበረ ክስተት ሆኗል። ልክ እንደ ማዲንጎ ለኢትዮጵያ ሕዝብ መርዶ የሆነው ነው። ወጣቱ ተወዳጁ በህዝብ ዘንድ ብዙ ነገር ይሰራል። ድምፁ ይገርማል። ከስንት ዓመት አንዴ የሚገኝ ድምፅ አይነት ነው። በጣም የሚገርም ድምፅ፣ ውብ ቀለም ያለው ድምፃዊ ማዲንጎ፣ እንደዚሁ ልቤን እያለ ከዘፈን ስራው ማታ እንደወጣ ነበር ህይወቱ ያለፈው። ለበርካታ ኢትዮጵያኖች መርዶ የሆነበት ክስተት ሆኗል። በተመሳሳይ ልክ ደግሞ ይህን እኮ ተወዳጅ ኮሜዲያንና በጣም በሚገርም ሁኔታ የጥበብ ሰው በዚሁ በተመሳሳይ ህልፈቱ በርካቶችን ያስደነገጠ ክስተት ሆኗል። ታዲያስ የህመሙ ምክንያት ምን ይሁን አይሁን እስካሁን ድረስ በምን ምክንያት ነው ያለፈው፣ ብቻ ልቤን ልቤን እያለ ህይወቱ ማለፉ ተሰብቷል። ወደ ሚኒሊክ ሆስፒታል ተወስዷል። አስክሬኑ ምርመራ እየተደረገ እንደሚገኝ ጭምርም ዶክተሮቹ ምርመራውን ካጠናቀቁ በኋላ ውጤቱን እንደሚገልጹም የአደባባይ መረጃዎች እንደሆኑ ጭምርም ነው። ያን በማስመልከት የመጨረሻው ንግግሩን በማስመልከት ልቤን እያለ ማለፉ በርካታ ኢትዮጵያውያንን ያስደነገጠና ያሳዘነ ክስተት ሆኗል። አርቲስቶቻችን እየበረከቱ አይደለም። ገና በለጋ ዕድሜያቸው እየሞቱ ይገኛሉ። ምን ይሁን በውጭ ዓለም ላይ አብዛኞቹ ካልተገደሉ በስተቀር እድሜ ጠገብ ሆኖ ነው ሞቱት። ወይ ተተኩሶባቸው፣ ወይ በሆነ ነገር ይሞታሉ። ካልሆነ ደግሞ በሰላም ከሆነ እድሜ ዘመናቸው ኖሮ ነው ሞቱት፣ የሚገባቸውን እድሜ ኖሮ። እኛ ሀገር ግን ወጣቶች ያለምንም ምክንያት ከመሬት ተነስቶ ለምንድነው ነው አርቲስቶቻችን እየሞቱ ያሉት? ምን አይነት በሽታ ይሁን በምን በሽታ አይነት ይሁን በማለትም ለበርካቶችም ጥያቄ ፈጥሯል። በተለይ የማዲንጎ ብቻ ሳይሆን ተመሳሳይ አሟሟት የታምራት ደስታ አሟሟትም የበርካታ ኢትዮጵያኖችን ልብ የሰበረ ክስተት ሆኗል። ጥሩ ድምፃውያን እየበረከቱ አይደሉም። ከመቶና ከአምሳ ዓመት ታምራት በጣም የሚገርመው ድምፁ የድምፁ ቀለም ነው። በርካታ ኢትዮጵያኖችን ያስደነቀው የድምፁ ቀለም በጣም ነው የሚያምረው። በጣም እጅግ አስደናቂና አስገራሚ ነው። ማዲ ደግሞ በትዝታው ሀይፒቾች ሬንጁ ሰፊ የድምፁ ቀለም አልፎም ደግሞ ግርማ ሞገሱ ድምፅ በርካታ ኢትዮጵያኖችን ያስደመመ ሆኗል የማዲንጎ ድምፅ በሶስቱም ነው በቀለም በሬንጅ ስፋት በግርማ ሞገሱ በርካታ ኢትዮጵያኖችን ያስደነገጠ በጣም በሚገርም ሁኔታ ይህን የመሰለ እንቁ ድምፃዊ ህይወቱ ማለፉ በርካታ ኢትዮጵያኖችን ያሳዘነ ክስተት ሆኗል። ንሳ ገብቶ ይዘምራል ብለው በርካቶችም ሲጠባበቁ ነበር። ያን ሁሉ እንኳን ሳያደርግ ህይወታቸው ማለፉ የበርካታ ኢትዮጵያኖችን ልብ የሰበረ ክስተት ሆኗል። ታዲያስ የዚህኛው ደግሞ እጅግ አሳዛኝና ልብ ሰባሪ በዚሁ በአርቱ፣ በፊልሙ ስራ በርካታ ኢትዮጵያኖችን ሲያስደምም የነበረው እንቁና ተወዳጁ በጣም በምን ጊዜም የኢትዮጵያ ተወዳጅ አርቲስት ወይም መሪ ተዋናዮች መካከል አንዱ የሆነው ኮሜዲያን በጣም በሚያሳዝን ሁኔታ የኮሜዲያን ወንድወሰን አውራሪስ ህልፈት በአሁኑ ሰዓት በርካታ አድናቂዎቹን ሀዘንና ልብ የሰበረ ክስተት እንደሆነም የአደባባይ ሁኔታዎች ናቸው። በጣም በሚያሳዝን ሁኔታ ሆስፒታሉ እስካሁን ድረስ ውጤቱን በምርምር ላይ እንደሚገኝ ጭምርም የአደባባይ መረጃዎችን በማስመልከትም ነው ለእናንተ ይችላቸው የመጣሁት ምንድነው የተፈጠሩት በምሉት በሚያመለክት ጉዳይ ዙሪያ በዋናነት ለእናንተ ይዤላቸው የመጣሁት ይህን ይመስላል። አጠቃላይ እስካሁን ድረስ አብሬያቸው የቆየሁት ከበጊዜ ኢንፎ ነው። በጊዜ ኢንፎ እንግዲህ በዚሁ ቻናል በዋናነት ወቅታዊ ና ታማኒ መረጃዎችን በየሰአቱ የምናቀርብላችሁ ቻናል ስለሆነ ልደመጡ የሚገቡ መረጃዎችን በዚሁ ቻናል ሰብስክራይብ ስታደርጉ ደወል መለክቷ ነው ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወደ አሁኑ የመለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስጨርሱ እንግዲህ እንደምታውቀው ላይክ ሸር፣ ና ኮመንት በማድረግ ላልሰሙት እንድዳረስ ያደርጉ ለተወዳጁ ኮሜዲያን ቤተሰቦች ለመላው አድናቂዎች ኢትዮጵያውያን መጽናናትን እንመኛለን። ከሚዲያችን በጊዜም ፎ ጥልቅ አዘኑን ለወንድወሰን ህልፈት ከሚዲያው ከልቡ ይገልጻል። ነፍሲ ማር